እሷ ሶስተኛ ወንድየው አራተኛ ነበሩ። አብረው እየኖሩ ያለ በምን እንደተነሱ አታወቀም። ያው የጠቡ መነሻ ባላቆም ሚስቴን ያው በሐዲድ ቀጠቀጣት፣ ተረግጦ አደማት፣ ፈረከሳት ምናምን ተደበደበ። በኋላ ተሞተች አይቀል ልጨርሳት ብሎ አምቦባ ከፍቶ ሊለኩሳትል ልጆቹ ከምግ አረላላ ብለህ ብለው ለምነው ለምነው ባሳር አምቦባ ወንቲተው፣ እሷ እንደገና ከዛ በኋላ ትሙትም ትሻርም ትውጣም የሚያውቁት ነገር የለም አሉ። ከዛ እኔ እንደውለው ሚስት ሙታ ላይ የተወለ ድረስ ሲሉኝ፣ ከዚህ ከገጠር ሁለት መቶ ምናምን ኪሎ ሜትር ላይ ይህዛ ሀርኩኝ እዛ በህድ ያገኘሁት ነገር የለም። ቤት ቤቱን ሰብሬ ብገባ ያገኘሁት ደም ብቻ ነው። በቃ ከዛ ውጭ ያገኘሁት ነገር የለኝ። ማን ቆይ ጥያቄን ጠይቀ የደበደበው ሰውዬ ፎቶ አለ? ለየለኝም። ፎቶ የለኝም። ሚስት ከሰውየው ጋር መኖር ከጀመረኝ ስንት ጊዜዋ? ሁለት አመታችን አብረን እዛ ከኖር ነዋል። አንተም እሷም አብራችሁ ነው የምትኖሩት? አዎ እዛ ቤቱ የቤቱ ባለቤት አከራይ ነው። የኪራን ልጅ ነው አከራይ ነው። ታዲያ አንተ ሁለት አመት ሙሉ ከሱ ጋር ስትኖር ፎቶ የለም አታውቀውም? አይነት እሱነቱን የሚገልጽ ፎቶ የለም ወይ ነው የእኔ ጥያቄ። ወላ ሳሪ የለኝ ወላ ለ እሺ፣ ጥያቄ ልጠይቅ። ሚስተር ለምንድን ነው ደብድቦ በእሳት እስከ ማቃጠል ደረጃ ሊደርስ የቻለው? እንግዲህ ልጆቹ እንደሚሉኝ ከሆነ የሆነ ሻሃን ገመድ ጠፋሉ። ያን ሻሃን ገመድ ሲጠፋ ከዛ በኋላ ያን ሻሃን ገመድ የጠፋ ጊዜ የሻሃኒቱ ባለቤት የኔ ነው ብላ ሻንጣ ትገብተዋለች። ከዛ ሻንጣ ሻንጣው የገባው ሻሃን ገመድ ደግሞ የእሱ ነው፣ የተሳሳተ ነው። ሁለት ሻሃን ነው እዛ የገባ። ከዛ ሲፈተሽ ያን ሻሃን ገመድ ተገኘ። ከዛ ይሄ ሻሃን የት ይባባሉ። በዛ ሻሃን ገመድ የተነሳ አንዳንድ የት ይባባሉ። ሶስቱም ሴቶች ስለሆኑ እሱ ብቻ ነው ወንዱ፣ ማንም ሰው የለም።

ጀመራት ነው። እጅግ አሳዛኝ ለማመን የሚከብድ በተለይ ኢትዮጵያውያን የሆንን በኢትዮጵያ ወገኖቻችን ላይ እኔ በላይ ነኝ እኔ መብት አለኝ እኔ አቅም አለኝ ብለን የምናሳርፈው በትር በተለይ ወንዶች፣ አንዳንድ ጨካኝ ሴቶች ባለፈውም እንግዲህ በበሩት ከትናንት ወዲያ ደግሞ በመዲና ምነወራ ሳውዲ አረቢያ ውስጥ እንግዲህ በተደረገው አሳዛኝ ነገሮች አብረን የምንመለከት ይሆናል። እኔም እንግዲህ ያሉትን ተጨባጭ መረጃዎች ወደ እናንተ ተደርሳችኋለሁኝ። አብራችሁ እንድትቆዩ በአክብሮት ገብዛለሁኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ ብያለሁ፣ ሙስሊም ቤተሰቦቼ ክርስቲያን ወገኖችም ሰላም ብያለሁ። እንግዲህ ይህ የምናየው በመጀመሪያ ቤት አከራይ ሆኖ ሴቶችን እንዲሁም ሰዎችን ሰብስቦ ይኖር ነበር። በተልካሻ በማይረባ በጠቃቀን ነገር እንግዲህ በመጣላት ይችህታችንን ሴት ልጅ እንግዲህ ስታጠፋ ባል ካላት ለባሏ፣ ወንድም ካላት ለወንድም ሲሟላ አባቷ ይነገራል እንጂ በትር አንስቶ በጣም በአሳዛኝ ሁኔታ ከመቀጥቀጥ እና እንዲሁም ደም ከፈሰሳት በኋላ የት እንደገባች አልታወቅም ነበር። አሁን ግን በህግ አካላቶች ቁጥጥር ስር ሆና ህክምና ማድረጋ ወደ ማረሚያ ቤት ወይም ወደ እስር ቤት ገብታለች አሉ ማለት ነው። እጅግ የሚያሳዝነው ነገር ብዙ ጊዜ በአከራይና ተከራይ መካከል የሚደረጉ በተለይ በሳውዱ ዓለም ላይ አከራዮች ብዙ ሴቶችን አንድ ቤት በማስቀመጥ የሚያገኙት የሆነ የቤት ኪራይ ጥቅም እነሱ በነጻ የመኖር እንደዚህ እንደዚህ ነገር አለ። ሰዎች አይነቁም። ሰዎች መንቃት አለባችሁ። ሴቶች ንቁ። አንድ ቤተሰብ ካላችሁ ይጋማ ያለው ሰው ፈር እንትን ብሎ የያዘ ሰው ካለ ምን ቤተሰብ ጋር አንዳንዴ ይቅርታና ከቤተሰብ ጋር ከመኖር ከቅርብ ዘመድ ጋር ከመኖር የሩቅ ሰው ጋር ስትኖሩ ተከብራችሁ፣ ተፈርታችሁ ነው የምትኖሩትና እኔም በቅርቤ እንግዲህ ያወቅኩት ያየሁት ነገር ስላለ፣ አንዲት በጣም ሞዳያት ማከብራት ጓደኛዬ ከወንድም ዋጋ ነበር የምትኖረው። እና በማይረባ ምክንያት እንግዲህ የሴት ወሬ በመስማት በአሳዛኝ ሁኔታ እህቱን በጣም ድብድብ አድርጎ ዛሬ ድረስ ጥል ናቸው። ያው አላህ ደርሶላት እንግዲህ ከፍተኛ ጉዳት አልደረሰባትም እና ምን አለ መሰላችሁ አብራችሁ የምትኖሩት ሰው ለእናንተ ክብር በቃ አደብ የሚባል ከለለው ለራሳችሁ አንድ ክላስ፣ ሦስት አራት ሴት ሆናችሁ ብትይዙ ያው ነው ገንዘቡ። ሴቶች ጠንከር በሉ ሴቶች ከወንድ ስር በቃ አትልከስከሱ እና እንግዲህ ይህ ምክንያቱን ላናቀው እንችላለን፣ ይችላል እንጂ ሰውየው የራሱ የሆነ ምክንያት አለው እንጂ በሀያ ብር ቻርጀር ወይም በአስር ብር ቻርጀር የሰው ልጅ ደም በከንቱ አያፈስም። ግን የራሱ የሆነ ምክንያት ወይም በሌላ ግንኙነት የሚፈልግበት ምክንያት እንዳለ ግልጽ ማሳያ ነው፣ የብዙዎቻችንም ጥያቄ ነው ማለት ነው። እንግዲህ ልጅቱ በህይወት ተርፋ ላይ ባሏ የሚኖረው በረሃ ውስጥ እንግዲህ በስራ ምክንያት ነው ማለት ነው። ባልተቤቱን ካልናቁ አጥሩን አይነቀንቁ ይላሉ አያቶቻችን ሲተረቱና እና ባል ያላት ይቺ ሴትዮ በሌላ ነገር ፈልጎ ወይም እምቢ ስትለው ወይም እዚህ ካልሆነ በስተቀር ለባሏ ደውሎ ሚስትህ እየበጠበጠች ነው፣ ቤት ፈልገህ ሚስትህን አንሳልኝ ማለት ይችል ነበረና በዚህ ልክ መምታት እኮ ሊችል ይችላል ከተናደደ በዚህ ልክ ደም እስከሚፈሳት ለመግደል ጋዝ ከፍቶ ለማቃጠል እስከ መድረስ ድረስ። ስለዚህ ይህን ግለሰብ ነገ ሌላ ድርጊት እንደማያደርግ በምን እናውቃለን? ና ተባብረን ለህግ አካል መስጠት ያለብን ይመስለናል። በተለይ የመኖሪያ ፈቃድ ያላችሁ ወንዶች፣ ሴቶች ይህን ሰው በመጋፈጥ ያለበትን በማሳወቅ ዘመዴ ነው ወንድሜ ነው ብላችሁ በመሸፋፈን ሳታስቀሩ ለህግ እንዲቀርብና በሳውዲ አረቢያ ህግ እንዲቀጣ እንፈልጋለን። እንግዲህ ትውልዱ ሰሜን ወሎ ኪራና የሚባል አካባቢ መሆኑ በትክክል ተነግሯል ማለት ነው። ምን ያክል ደፋር ቢሆን ነው የረሱል ሰለላሁ ዓለይሂ ወሰለም አደራ የሆነችውን ሴት ልጅ እናት ናት፣ እህት ናት፣ ሚስት ናት፣ በዚህ መልኩ መደብደብ እና ማንገላታት የፈለገበት ምክንያት ምንድን ነው? እንደ ሰው ስናስብ ሁሉንም ሴት እንደ ደበደበ ማሰብ ነው። ነገ የእሱ አዲልኛንም ሊገጥመን ስለሚችል ስለዚህ ላህታችንና መቆም ይኖርብናል እላለሁ። የራሴ ሀሳብና አስተያየት ነው። እናንተም ሀሳብ አስተያየት ስጡበት። እጅግ አሳፋሪ፣ አሳዛኝ ነው። በራሴ ይህን ነገር አወግዛለሁ። ከራሱ ከባልተቤቱ አንድ ቤት ተሰሙታላችሁ። በጣም ነው መወዳችሁ፣ ማክብራችሁ። በቀጣይ ቪዲዮ እንገናኛለን። ክበሩልኝ። ሀገራችን ኢትዮጵያን ሰላም ያድርግልን። ሰላምና አንድነት ፍቅር ይሻል ነበረ ግን በዚህ መልኩ መነቋቆሩ፣ መጎዳዳቱ፣ መገፋፋቱ ተገቢ አይደለም እላለሁኝ። እንግዲህ ከላስፋኖታላ ከተበዳዮች ወንነው ነው። ምንም አይነት እንግዲህ በበዳይና በተበዳይ መካከል የሚደረጉ ዱዓዎች ግርዶ ሸላቸው ይባላል እና አላህ እንግዲህ በእውነት ገፍቶናል በድሎናል። እንደ ሴት ስናስብ አላህ የእጁን ሰጥቶት በሳውዲ አረቢያ በሸሪዓ ሕግ የሚቀጣ ያድርገው። ደም ያፈሰሰ ደም ይፈሳልና ሕጉን ጠብቀው እንደሚቀጡ ተስፋ እናደርጋለን። የሸፋፈናችሁ ሰዎች ነገ በኔ ነው ነውና የሰውን ሕይወት አትሸፋፍኑ። አጋልጡላለሁኝ ወዳችኋለሁኝ ሰላም አልነት ለም